በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋራ ወደ አለው የአንድነት አኗኗር ከሰማያት በላይ ያረገበት ሆነ።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 የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምታት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና፣ መነሳቱንም እያስረዳቸው ከትንሣኤው በኋላ አርባ ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ። ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው አለ። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሚሆን ከመንፈስ ቅዱስም ጋራ ዛሬም ዝወትርም ለዘለአለሙ አሜን። የሰማነውን በልቦናችን ያውልብን ያሳድርብን ከበዓል እርገቱ ከበዓለ እግዝእትነ ቅድስት ድንግል ማርያም ረድኤት በረከት እያሳድርብን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ወዳጆች፣ የእናታችን የቅድስት ድንግል ማርያም የመስቀል ስር ያደራና የበረከት ልጆች እስከዚህ ሰዓት ያደረሰን በዕድሜያችን ላይ ጨምሮ ይችን ቀን ያደለን በህይወት ያቆየን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ጸሎት በረከት አማላጅነት በእያንዳንዳችን ላይ ጸንቶ ይኑር። ጣይሟን በአንድ በታችን ፍቁራን በልቦናችን ያጽናልን። ዛሬ ታላላቅ በዓላት አንድ ላይ ገጥመው የዋሉበት እለት ነው። አንደኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበት የዕርገት በዓል ነው። ሁለተኛው እናታችን ቅድስት ድንግል ማርያም በደብረ ምጥማቅ ለሰው ልጆች ሁሉ ለሚያምንም፣ ለማያምንም በግሃድ ተገልጣ የታየችበት የቤተ መቅደሱ ዙሪያና በቤተ መቅደሱ ላይ ብርሃን የታየበት ለሰው ልጆች ሁሉ ተገልጣ የታየችበት የእናታችን የቅድስት ድንግል ማርያም ክብር የታየበት የተገለጠበት ዕለት ነውና እንኳን ለዚህ ዕለት በሰላም በፍቅር፣ በአንድነት አደረሳችሁ አደረሰን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያርግበት ዕለት ደቀ መዛሙርቱን ሰብስቦ እንዲህ አላቸው። መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። በስሙም ንስሐና የኀጢአት ስርየት ከኢየሩሳሌም ጀምሮ በአሕዛው ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ስለዚህ ምስክሮች ናችሁ። እንሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለውሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ሉቃስ 24 45 ላይ ጀምረን ስንመለከተው